ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በዛሬው ልዩ አጀንዳ ክፍለ ጊዜያችን የኢትዮጵያ ጤና ባለሙያዎች አንስተውት የነበረውን የስራ ማቆም አድማ ሁኔታዎች የዕለቱን ውሎዎችና የተያያዙ ዜናዎችን እንመለከታለን። አብራችሁን ቆዩ። የኢትዮጵያ ጤና ባለሙያዎች ስራ ለማቆም ያስቀመጡት ቀነ ገደብ መጠናቀቁን ተከትሎ በተለያዩ የሀገሪቱ ከፍተኛ የጤና ተቋማት የሕክምና ስራ ተስተጓጉሎ ውሏል። በአዲስ አበባና በሐዋሳ የሚገኙ ስፔሻላይዝድና ኮምፕሬሄንሲቭ ሆስፒታሎች በከፊል ስራ አቁሞ የተስተዋሉ ሲሆን በአንዳንዶቹ ሆስፒታሎች ሰልፎችና ከጸጥታ አጋላት ጋር የነበሩ መፋጠጦችም ታይተዋል። በጸጥታ አካላት ተገደው ወደ ስራ እንዲገቡ መጠየቃቸውን የተቃወሙ የህክምና ባለሙያዎች በደረሰባቸው አስከፊ ድብደባ ቆስለው በድንገተኛ ህክምና ስር እንደሚገኙም ተነግሯል። በተለያዩ ሆስፒታሎች አድማ ጠሪና አመፅ አስተባባሪ ናቸው የተባሉ ሀኪሞችን በቁጥጥር ስር ለማዋል የተሰማሩ የፖሊስና ጸጥታ አካላት ከመላው የተቋማቱ ሰራተኞች ጋር ተፋጠው መዋላቸውም ተነግሯል። የጸጥታ ግርግር ባልነበረባቸው ሆስፒታሎች ስራ ማቆም አድማው በተሳካ መልኩ መካሄድ መጀመሩን የጤና ባለሙያዎች አሳ ታውቋል። ጥቁር አንበሳና ጳውሎስ ሆስፒታልን ጨምሮ በአማራ ክልል፣ ደቡብ ሲዳማና ሌሎችም የኢትዮጵያ ክልሎች በሚገኙ ትልልቅ ሆስፒታሎች ጠዋት አካባቢ ከነበረው ድባብ ሰከን ያለ ሁኔታ ከሰዓት መታየቱም ተነግሯል። የድንገተኛ ሕክምና እና ማዋለጃ ክፍሎች በሁሉም ሆስፒታሎች አለመቋረጣቸውም ታውቋል። የጸጥታ አካላት የስራ ባልደረቦቻቸውን በቁጥጥር ስር ለማዋል በሞከሩባቸው ሆስፒታሎች የጤና ባለሙያዎቹ የሚያዙና የሚታሰሩ ከሆነ ድንገተኛን ጨምሮ ሁሉም የሆስፒታል አገልግሎቶች ይቋረጣሉ የሚል መፋጠጥ እንደነበርና በዚሁ የህብረት እንቅስቃሴ ምክንያት ብዙ ግለሰቦች ከእስር መዳናቸውም ተነግሯል። በዚህ ንቅና አስደናቂ ምክንያት ለሚጠፋው ህይወት ኃላፊነቱን የሚወስደው መንግስት ነው የሚሉት የጤና ባለሙያዎቹ ያቀረቧቸውን ባለ አስራ ሁለት ነጥብ ጥያቄዎች ለመመልከትና በቀጥታ ምላሽ ለመስጠት በመንግስት በኩል የተጀመረ ምንም እንቅስቃሴ እንደሌለ ተገልጿል። የጤና ሚኒስትሯ መቅደስ ዳባ ሰኞ ምሽት በአገሪቱ ብሔራዊ ዜና ጣቢያ በኩል ቀርበው እንዳስረዱት ግን በሁሉም የአገሪቱ አካባቢዎች ሐኪሙንና የጤና ባለሙያውን ለማወያየት እቅድ መያዙን ተነግሯል። በሐኪሞች መሀል ልዩነቶችን ለመፍጠር የተደረጉ ሙከራዎችም ታይተዋል ተብሏል። በሲኒየርና ጀማሪ ሐኪሞች በኢንተርኖችና ሬዚደንቶች በሌሎች ጤና ባለሙያዎችና ሐኪሞች መሀል ልዩነትን ለማስፈን አጀንዳዎችን የመበታተንና በዘርፍ ከፋፍሎ የመመልከት አዝማሚያ እንደነበር የተናገሩ የጤና ባለሙያዎችም ተሰምተዋል። ጥያቄው በዝቅተኛ አገልግሎት ደረጃ ላይ የሚገኙ ጠቅላላ ሐኪሞች እና ነርሶች እንጂ ከፍተኛ ደሞዝ ተከፋይ የሆኑ ሐኪሞች የሚደግፉት አይደለም የሚለው ተቀባይነት የለውም ተብሏል። በሌላ በኩል አጋጣሚውን ተጠቅመው ድምጻቸውን ከፍ ማድረግ የጀመሩ ፖለቲከኞች አደብ እንዲገዙም ማሳሰቢያ ተሰጥቷል። ጥያቄው ከማንኛውም ፖለቲካዊ እምነትም ሆነ ሙግት ጋር ግንኙነት የሌለው ንጹህ ማህበራዊ ንቅናቄ ነው ሲሉ የጤና ባለሙያዎቹ አሳስበዋል። መንግስት በሌላ አቅጣጫ ይኸው መሰል ንቅናቄ ወደ መምህራንና ሌሎች የህዝብ አገልግሎ ጋዮች እንዳይዛመት በመስጋት በየክልሎቹ ዝግ ስብሰባዎችን ከመምህራን ጋር ጠርቶ መቀመጡ ታውቋል። ባለፈው ሳምንት በመላው ኦሮሚያ ነገ ደግሞ በአዲስ አበባ የሚደረገው የመምህራንና የመንግስት ካድሬዎች ስብሰባ ከሀኪሞች ሊወረስ የሚችል አመልን ለማኮላሸትና ቀድሞ ለመምከር የታሰበ እንደሆነ ታውቋል። በኦሮሚያ ባለፈው ሳምንት ሐሙስና አርብ ሲካሄድ የነበረው የመምህራን ስብሰባ ላይ የተሰማውን ማስጠንቀቂያና ማስፈራሪያ እንደሆነ ተሰምቷል። ከዚህ በኋላ ለሚቀጥሉት አምስት ቀናት የሚቆየው የጤና ባለሙያዎቹ ከፊል ስራ ማቆም አድማ ከግንቦት አስር በኋላ ወደ ጠቅላላ ስራ ማቆም አድማ እንደሚቀየር ሲታ ወቅ መንግስት ከማሰርና ወደ ስራ እንዲመለሱ ከማስገደድ ባለፈ የሚሰጠው ምላሽ በጉጉት እየተጠበቀ ይገኛል። ይህንኑ ሁኔታ ከዚህም በኋላ በቅርበት እየተከታተልን መረጃዎችን የምናደርሳችሁ ይሆናል። አብራችሁን ሁኑ።